በጣም ነው የሚገርመው እንግዲህ ሀይሚ ኮሜንት ስር ገብተው ይሄንን ፎቶ ፖስት ተውላታል ማለት ነው። ደግሞ ይቺ ማናት በጣም ከብሩኬ ጋር እንግዲህ አንድ አይነት ሸሚዝ ማች የሚያደርግ ነገር ነው የለበሰችው። በጣም እንግዲህ አስደንጋጭ በጣም ልቤ የሚነካ ነገር ነው። ሀይሚ የራሱ ምን ብላ ኮምታለች እዛ ስር ማለት ነው። እሳይ ደግ አደረገ ብላ የመልስ መልሳለች ማለት ነው። ብሩኬና ሀይሚ ለማለየት የምትሯሯጡ ሰዎች መቼም አይሳካላችሁም። ብሩኬም ልክ እንደ ሀይሚ የሀይሚን ቦታ የሚሞላ አያገኝም። እሷም እንደዛው ማለት ነው። ስለዚህ ሀይሚዬ የኔ ጨረቃ ወደ ራስሽ ተመለሺ። ሰዎችን አትስሚ ኢግኖል አድርገሽ በቃ ጀግና፣ ታታሪ እንደ በፊቷ ተጫዋች ሆነች። ነይልን በቃ ፍንድቅ ድቅ ብለች፣ ጠላቶችሽ ራሱ ይደሰቱ እስኪ። ነይ ቶሎ ነይ፣ በቃ ይበቃሻል። ይሄው እንዳለ እንደምታዩት እንትኗን እንዳጠቆረችው ነው። ሀይሚዬ ምንም እንትን ያለችው ነገር የለም። እዛ ስር ግን እየገቡ እሷን ያናድዷታል። ይሄ ይችትና ይች ፍቅረኛው ይችትና ይች ሴት ትልስ አይደለች እንዴ? እናቱ ናት። እንደውም ለብሩኬ እናቱ ናት። ይች ፍቅረኛው ልትሆን አትችልም፣ እናቱ ናት እንጂ እኔ እንጃ። ፍቅረኛው በፍጹም ትሆንም ማለት ነው። እንደኔ እና ታናሿ አንድ ነገር ልበልሽ ጥር ያለው ላይቀር ራስሽን አታስጨነቂ። ምንም ሊታሰብ ይችላል፣ ልትጨነቂ ትችያለሽ፣ ግን አንቺ ወደፊት መምራት ነው ያለብሽ። አንቺ በጣም አንቺ ታታሪ ጀግና ነሽ፣ ለብዙዎቹ አራይ የምትሆኝ ነሽ። ሀይሚዬ እና ወደ ራስሽ ተመለሽ። አንዳንድ ሰዎች ሀይሚዬ ሆስፒታል ገባች አስደንጋጭ ነገር ለምትሉት ሀይሚዬ ሆስፒታል አልገባችም። ሆስፒታሉን ሁሉ ለእናንተ ያደርግላችሁ። ለሰው የምትመኙት ሰው ለራሱ ያደርግለታል መልሶ ማለት ነው እና አትጨነቁ እህቶቼ፣ ሀይሚዬ ሆስፒታል አልገባችም። የውሸት ዜና ነው ማለት ነው እና ያው መሼም አንዳንዴ ራሴን ላዳምጥ ብላ ከሶሻል ሚዲያ በቃ የምትፖስታቸውን ነገሮች አቁማለ ዛሬ ሶስት ቀኗ ማለት ነው እና ሀይሚዬ ፈጣሪ ወደ ራስሽ መልስሽ። ብሩኬም መልስ ልሰጠን ይገባል። ቪዲዮ ስራልን፣ በቪዲዮ መልሺ። ይቺ ማን ናት? ከየት የመጣች ናት? ከየት የመጣ ባለጌ ናት? አብርሃ ፎቶ የተነሳችው እርግጠኛ ነኝ ወይ ዘመዲ ወይም የሰፈር ሰው ወይም ምናምን ነው የምትሆነው እንጂ ፍቅረኛ በፍጹም አትሆንም ነው የምለው። ቤተሰቦቼ፣ እኔ በጣም አስደንጋጭ ነገር ነው። እኔ ከየት እንደመጣች አላቅም። ይቺን ዛሬ ቲክቶክ ላይ የፖስተቷት ይገኛሉ። እስኪ ላይክ ሸር አድርጉ፣ ይድረስለን።